ዲዜንግሲዝ ሰላም ሰላም፣ የቱርካን ቤተሰቦች እንዴት ናችሁ? ቱርካን እንደነዝሃት ቤት ምግብ እያዘጋጁ ነበር፣ ከነዝሃቱ ጋር እያወሩ እያለ ስለ ዶኖች እያወሩ ነበር። ዶኖች ጸሐፊ ልትሆን ነው አለች አክስቷ። በጣም ደስ ይላል እያለች ቱርካን ዶኖች እንደዚያ አይነት ሰርፕራይስ ትወዳለች እየተባባሉ እያለ እቃ ጎደለ እና እኔ ለምጣ አክስቴ ብላ ወደ ሱቁ ወጣች። አቶ ሳዲቅ ለዶኖች ስጦታ አበባ እየገዛላት ነበር በመንደር ውስጥ። ከዛ ወደ አንዱ ካፌ ቁጭ አሉ ከመሶት ጋር። ውሃ እንዲያመጣ ለመሶት ላከው። ውሃም ይዞ መጣ። ቱርካን እቃውን ለመግዛት ወጣ ባለችበት ሰዓት ከአቶ ሳዲቅ ጋር ተፋጠጡ። ተያዩ ተያዩ ተያዩ። አቶ ሳዲቅ ጉንበስ ብሎ ፊቱን ሸፈን አደረገው። ቱርካን በጣም ከፋት። አመልሳ ወደ ቤት ሄደች ወደ ቤት ሄደችም በኋላ መኝታ ክፍሏ ገብታ ደብዳቤ መጻፍ ጀመረች እኔ ኖርኩት ከፍቅር ከበዛበት ቤተሰብ ጋር ነው እንዴት ላስብ እችላለሁ እንደዚህ ከባድ ይሆናል ብዬ ልክ እንደ ሞት ነው እያለች ደብዳቤ መጻፍ ጀመረች ደብዳቤዋን ስትጨርስ ወደ እነ ሶመር ቤት ሄደች ለአይላ ሰጥቻት ለሶመር እንድትሰጠው አይላም ለሶመር ገብታ ሰጠችው ከቱርካን ነው አለችው ቱርካን ቤት ድረስ ሂዳ ስለሰጠችው እየሮጠች እንዳያት መሮት ጀመረች። ግን ሶመር ተከተላት ቱርካን እያለ ቢጠራት ሊደርስባት አልቻለም። ወደ ቤት ተመልሶ ገባና ደብዳቤውን ማንበብ ጀመረ። ቱርካንም ወደ ቤት ሄደች። ቤት እንደሄደች አክስቷ የት ቆይተች ነው ስትላት ዝም ብዬ አየር እየተቀበልኩ ነበር አለቻት። ሳታያት መድኃኒት አንስታባት ነበር። ሁለት መድኃኒቶችን ይዛ ገባች። በሌላ በኩል ሀካን እየጠበቃት ነበረ። ዳሪያን በመሀል ትምህርት ቤት የሚገቡትን ሴቶች እያወራቸው ነበረ። ዳሪያ መጣች፣ ከዛ ሞተሩ ላይ ወጣች እና ተመችሽ አላት። አዎ ብላ ወደ ሆቴሉ ሄዱ። ያኔ እና ቱርካን የነበሩበት ሆቴል መረጃ ለማጣራት ሄዱ። ወደ ሆቴሉም እንደደረሱ ረጂፕ ነው የላከን፣ ከመንግስት አካል ነው የመጣ ነው፣ ጥያቄ ለመጠየቅ ስንገምት አንተ አድናን ነህ ብሎ ጠየቀው። አድናን ሚስተር አድናን አንተን ነው የሚፈልጉት አለው። ፈጣሪ ስጥልኝ ያለው እና ያኛውን ሸኘው። ከዛ አድናን ወደ አጠገባቸው ጠጋ አለ እና ሚስተር ሱመር ነው ይላካችሁ አለ። ሱመር ኩርባን ነው ይላካችሁ ብለው ሲሉት ሲላቸው አይ አይደለም አለ ሀካን። ከዛ ዳሪያ እኔ እኛ ልንጠይቅ የመጣ ነው ስለ እህቴ ነው ቱርካን ኮርማን ብላ አለችው። ምክንያቱም ፎቶ የተነሳው እዚህ ነው፣ ፎቶ ላይ ችግር አለ፣ ማጣራት እንፈልጋለን አለች። ምንድን ነው የተፈጠረው የዛ ምሽት ብላ ጠየቀችው። ምክንያቱም ያ ነገር የተፈጠረው በዛ ፍሬት በሚባል ሰውዬ ነው። ፍሬት ያጎቴ ልጅ ነው አለ። ደሪያና ሀካን ተያዩ። ወንድማችን አሁንም ኮማ ውስጥ ነው አለ። እዛ ሆቴል ውስጥ የነበሩት እንዳለ የእሱ ጋርዶች ነበሩ፣ ብድግ ብድግ አሉ። መፍራት ጀመሩ። በመሀል ዳርያ ሰርዳርን ለመጥራት ዶኖሽን እየጠበቃት ነበር። ሰርዳርን ለመጥራት ሄደች። ሰርዳርን ጠርታ ውስጥ መጣ። ሀካን ሮጦ አምልጦ ነበረ። መንገድ ላይ ተገናኙ። ትንሽ ከሰርዳር ጋርም ተጋጩ። ሶመር ቢገብተው ደብዳቤውን ማንበብ ጀመረ። ተስፋ አደርጋለሁ ስታቀኝ እንደምትወደኝ ምናልባት አንተ ምክንያት ይኖር ይሆናል ለእነዚያ ቀናት። ምክንያቱም አንተን አውቃሃለሁ። ሰው ደስተኛ ባልሆነ ጊዜ የምትረዳ ሰው ነህ። ነገር ግን በየቀኑ ተስፋ መቁረጤ እየጨመረ መጣ። የዛን ቀን፣ ቤቱን ያሳየኸኝ ቀን፣ ትንሽዬ ተስፋ ታየኝ። ነገር ግን ይወድሃለሁ። አንተ ግን የዛኔ ይህንን ነገር የምታደርግልኝ እኔን ለማስደሰት ብቻ ነበረ ያለች መጽሐፍ ጀመረች። ፍቅሬን ተጠቀሚበት የአባቴን ቤት ቁልፍ ባህር ውስጥ የጀመርኩት ቀን ነው አንተ በሌላ በኩል ቱርካን ለቤተሰቦቻ ደብዳቤውን አስቀምጣ ወታዝም ብላ መጓዝ ጀመረች። የመንገድ ላይ የሰዎች እንዳለ ያወራሉ። ያወራሉ እሷዝም ብላ መንገዷን ቀጠለች። ከዛ መድኒቱን ወስዳ ስለነበረ ዞር አደረጋትና ሲያዞራት መደገፊያዋን ልቲ ስትል ሶመር መጣና እጇን ያዛት። አንገትሽን ቀን አርጊ ሰዎች ምንም ቢሉ እኔን አይጨንቀኝም። እንዴትም ቢያዩን አይጨንቀኝም። የዛ ምሽት ምን እንደተፈጠረም አላውቅም። ምንም ማለትም አልፈለግሽም። የሆነ ነገር ደብቀሽኛል። ሁሉም ሰው ቢሳደብ፣ እኔ ግን አንቺ ማመን መርጫ አለሁ ብሎ እጇን ያዛት። እጃቸውን ተያይዘው መሄድ ጀመሩ። ትንሽ እንደሄዱ አዞራት፣ ደገፍ አደረጋት እና ቱርካን አላት። ወዲያው ራሷን ሳተች። በፍጥነት ወደ ሆስፒታል ይዟት ሮጠ። ዶክተሮቹም የሚንሸራተተውን አልጋ ይዘውላት መጡ። እያንሸራተት ወደ ውስጥ አስገቧት። ዶንሽ አጎቷ የተናገረውን ነገር እያሰበች ነው። ስለ ልጅ አውርቶ ነበረ። ቤቱን ለመሸጥ ሊገምቱ በመጡ ሰዎች በጣም ተበሳጭተው ሲናገሩት ልጅም ብሎ አንስቶ ነበር። ዶነሽ በጣም ደንግጣል። ሶመር ውጪ ሆኖ ሆስፒታል ላይ እየጠበቀ ነበረ። ዶክተሩ ወጣ። ሆዷ እንደተጠረገላት እና አስከፊ ሁኔታ ላይ እንዳልሆነች ነገረው። አሁን ማየት እችላለሁ ብሎ ሊገባ ሲል ጓደኛዬ እያለ መጣ። ጓደኛ አሁን እንዴት ናት ሲለው ሆዷ ተጠርጎላታል፣ አሁን በጣም ደህና ናት አለ። ሰርካን እንዴት ላቅ እችላለሁ? ቱርካን እንደዚህ አይነት ሰው እንዳልሆነች አውቃለሁ አለ። በቃ ተረጋጋ ተረጋጋ ብሎ አረጋጋው። በራሴ በጣም ተናድጃ አለው። እያለው እያለ ስልኩ ጠራ። ስልኩን አንስቶ ሄለው አለ። ፈርናን የፍራይት ያክስት ልጅ መሆኑን ሰማ። አንዳንድ ነገር ሰማ። ከዛ ሰርዳር እና ያስተካክለዋለሁ ብሎ ሰርዳር ወደ እነሱ ሄደ። ሶመር ወደ ቱርካን ጋር ሄደና ውስጥ እንደገባ ቱርካን አለት። አሁን እንዴት ነሽ? ደህና ነሽ? አለት። በጣም ይቅርታ ሶመር አለችው። እባክሽ ለኔ ይቅርታ አድርጊልኝ፣ ብቸኝነት እንዲሰማች ስላደረግኩ በጣም ቁፈርቼ ነበረ አለ ሶመር። ገብቶ ነበር ራስሽ ላይ አንድ ነገር እንደምታደርጊ፣ እባክሽ ታይ አጥችሽ ነበርኩ አላት። በጣም ናፍቀሽኛል አለና እጇን ሳማት። እዛ አሁን አታልቅስ፣ ምስጋና ላንተ አትርፈህኛልኩ ሶመር አለችው። ጠይቀኸኝ ነበረ እጅህን ለቅቄ እንዳልሄድ አየህ፣ አልሄድኩም አለች እና ፈገግ አለችው። አንቺ ላይ አንድ ነገር ቢፈጠር ምንድን ነበር የማደርገው? በቃ ሶመር አሁን አልፏል አለችው። ከአሁን በኋላ አንድ ላይ ደህና ነን አላት። አንቺን በፍጹም አልተውሽም ቃል እገባልሻለሁ አላት። በጣም ፈርቻለሁ፣ ይሄ ነገር ህልም ነው እንዲ አለችው። ይሄ ህልም አይደለም አለ ሶመር፣ እውነት ነው ሲላት ለመጀመሪያ ጊዜ እጄን ያስገኝ ልሞት ነው እንዴ? አለችው። ይሄ መጀመሪያ የመጨረሻ ትንፋሴ ነው። ሶመር ንገረኝ፣ አለች ቱርካን በቃ ኔ ፍቅር አብቅቷል፣ አትዘኝ ብሎ እንባዋን ጠረገላት። ና ከአሁን በኋላ